ሰላማዊ ሚነቴ በቲክታክ ገጿ ላይ እንዲህ ብላ ስቶሪ ለጠፈች። የእኔ እግዚአብሔር ያሳለፍከኝ ከባድ ቀኖች ዞር ብዬ ሳየው ስለ ነገ ውስጤ እርፍ ይላል፣ ብቻ አንተ ልቤን ደግፈው አልፈዋለሁ ክፉን ቀን ብላለች። አዎ የኔ ቆንጆ ሰዎች እኛን ሊጥሉን ሲሞክሩ እግዚአብሔር ደግሞ የማይጨክነው እሩሩ አምላክ ከወደቅንበት ያነሳናል። ዋናው ደግሞ አንቺ ጠንካራ መሆን ነው ያለብሽ፣ የሚመጣብሽን ነገሮች ሁሉ መጋፈጥ፣ ተጋፍጠሽ ወደኋላ ሳትይ ማለት ነው። የመጣብሽን ነገር ሁሉ ሰባብረሽ መውጣት አለብሽ። አይንዬን ቆንጆ ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የማአዚ የመረዋ ቤተሰቦች እንዲናችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጣ ምርጦች እንዲናችሁልኝ፣ አላችሁ? እኔ በጣም ደህና ነኝ። እንግዲህ የሀይሚየም ልደት እየደረሰ ነው። ቡራዬና ሀይሚዬም ደግሞ መቼ አንድ ላይ እንደሚመጡልን ይሄ ጭቅጭቅ አልቆ በፍቅር ያቀናፍቆኛል? እኔን ማለት ነው። በጣም ነው የናፈቀኝ። ዳኔም እያለቀሰ ይገኛል በአሁኑ ሰዓት። ብቻዬን ቀረው ምን ይሻለኛል? እሱ ሀይሚዬንና ቡራዬን አለያይቶ ሀይሚዬን የግሉ ለማድረግ ነበር ሀሳቡ። ነገር ግን ምንም ሊሳካለት አልቻለም። አልተሳካለትም። በቃ ረጅም መንገድ እያሰበ ነበረ፣ ነገር ግን ባሰበው መንገድ እየሄደለት አይደለም። ጭራሽ የነበረውንም ነገር ሁሉ እያጣ ይገኛል በአሁኑ ሰዓት። ገና ማለት ነው ጨርቅህን ጥለህ ታብዳለህ። ዳኒ አሁንም ቢሆን ወደ ራስህ ብትመለስ አሪፍ ነው ብዬ ነው የማስበው፣ እንደኔ እኔ ማለት ነውና ትናንት እንግዲህ ግልጽ አድርጎ ሁሌም በእርግጥ ሁሌም ግልጽ አድርጎ ነው የሚናገረው ዳኔ በቃ ፍላጎት እንዳለው ምን እንደሚያስብ ምን ማድረግ እንዳለበት ሁሌም ይናገራል። ያው እኛ አይገባንም እንጂ ነው። አሁን ትናንት በቃ ግልጽ ነገር የተናገረው እሱንም ሶሲን ያው ከህይወት ይወተሻል። ነገር ግን ለሀይሚ ንገሪልኝ፣ ለሀይሚ ንገሪልኝ እኔ እናንቺ እንደተለያየን ሀይሚ እንድትረዳ ፈልጋለሁ። እና በቃ ይሄ ምን የራሱ ማድረግ እንደሚፈልግ ነው ሲናገር የነበረውና በጣም ያስጠላል። እንደዚህ አይነት ነገር በጣም ነው የሚያስጠላው ራስ ወዳድነት። በቃ ሰዎችን ጥሎ ለራሱ ለማድረግ ማሰብ ትንሽ ከበድ ይላልና ዳኔ እንግዲህ ያንሰሀል ነው የሚለው። ገና ብዙ ነገር ያጋጥመሃል። በነገራችን ላይ አሁንም አርፈህ የማትቀመጥ ከሆነ ማለት ነው ብዙ ነገሮች ያጋጥመዋል። ነገር ግን አርፈህ ብትቀመጥ አሪፍ ነው። እንደውም ይቅርታ ጠይቀ ብሩኬንም ከሀይሚ ጋ አንድ ላይ እንዲሆኑ ወደ ነበሩበት እንዲመለሱ ብታደርግ ጥሩ ነው። አንተ ጭንቅላት የለህም እንዴ? ጭንቅላት ያለው ሰው እንደዚ አያስብም። በነገራችን ላይ ሲቀጥል ሀይሚዬና ብሯ መስሏችሁ ነው እንጂ አይለያዩም፣ ፈጽሞ አይለያዩም። በጣም ብዙ ነገር አለ የሚያስተሳስራቸው፣ በጣም በብዙ ነገር ይገናኛሉ እና ለሰው ልጅ ደግሞ መልካም መልካም ነገሮችን መመኘት ጥሩ ነው ብዬ አስባለሁ። አንዱ ሲያጠፋ አንዱን መስደብ ሳይሆን ከቻላችሁ መምከር፣ በቃ እምቢ ካለ ደግሞ ምከረው ምከረው እምቢ ካለ መከራ ይምከረው ይባላል እና እኔ እንደዛ ነው ብዬ የማስበው። ግን ያው ስሜታዊ ያደርጋችኋል፣ አንዳንድ ሰዎች እንድትናገሩ እንድትሳደቡ የሚገፋፏችሁ ሰዎች አሉ። ግን በትግስት በተለይ ደግሞ በተለይ በተለይ ደግሞ ሀይሚ ጋና ቡራ ጋር ባለው ክፍተት ማለት ነው። እውነት ነው የሚላችሁ ሀይሚን ደግፋችሁ ቡራን መሳደብ፣ ቡራን ደግፋችሁ ሀይሚን መሳደብ ጥሩ ነው ብዬ አላስብም። ምክንያቱም እነዚህ ልጆች ርቀው አይርቁም። አንድ ናቸው በብዙ ነገር ይገናኛሉ፣ ልላችሁ ስለፈለኩ ነው። እና ከቻላችሁ ምክር በቃ ምከሩ። በእርግጥ ሐይሚ አሁን ያው እንዳለ ነገሩን በደንብ አድርጋ ታውቃለች። ዳኒ ከእሷ ምን እንደሚፈልግ፣ ምን እንደሚያስብ በደንብ አድርጋ ነው የምታውቀው፣ አሁን ላይ ማለት ነው። እና እኔ በጣም የሚገርመኝ ነገር ለምን እንደሚያገኙት ነው በቃ ለምን እንደሚያገኙት ከቻለ እንዲማርበት የሆነ ነገር ይንገሩት። ከዛ በኋላ እኮ ይጸጸታል እሱም ሁሌ ይገናኛሉ። ሁሌ ተቆራርፈው ወይ አንዱ ጥሎ ይሄዳል። በቃ እንደዛ ነው ቪዲዮ የሚያልቀው። እና እንደዛ መሆን የለበትም ብዬ ነው የማስበው። ለማንኛውም እባካችሁ እባካችሁ ወደ ራሳችሁ ተመለሱልን። ትናንት ሀቡም ሲናገር ነበረ። እነ ማነው ስሙ የዳኒ ጓደኛ አንድ አለ፣ ቀጫጫው ማለት ነው። ናታን ነው ስሙ፣ ናታ ይመስለኛል። እሱም ጭምርታ ናታን አሁን በደንብ አድርጎ ያውቃል ያለውን ነገር ጥፋቱ ማንጋ እንደሆነ እያወቀ ግን በቃ የሆነ አውጥቶ መናገር አልቻለም። በእርግጥ ያው ቢናገርም የሆነ ነገር ይደረስብኛል የሆነ ነገር ይለኛል ብሎ ነው መሰለኝ። ጓደኛው ጋር እንደውም ባለፈው ጓደኛው በቃ ትክክለኛ እውነት የምትናገር ልጅ ብትኖር የእሱ ጓደኛ ናት። ና ስለ ሀይሚ ምናምን ሀይሚ ላይ ስለሚደረገው ነገር ብሩኬ ላይ ስለሚደረገው ነገር ዳኒ ትክክል እንዳልሆን እንደውም ነገረው ለጓደኛ ሁሉ እያለች ነበር ስትናገር የነበረው። ና ዳግሚ ብትነግሩት በነገራችን ላይ ማለት ነው ለዳጊ ትጠቅሙታላችሁ እንጂ አትጎዱት። ምክንያቱም ሌላ ሰው ቢሆን ማለት ነው ጥርሱን አርግፎ ነው የሚጥልለት። በዚህ ሰዓት ሐይሚን እንደዛ እያደረገ ልዩ ስሜት አለ ላንቺ፣ በጣም ነው የምወድሽ ብቻ ብዙ ነገር እያለ ማለት ነው። እኔ ብሯ በጣም ትግስተኛ ነው፣ ከመጠን በላይ ማለት ነው። እና አሁን የሚሰራው ስራ እንደውም ማለት ነው ዳን የሚያደርገው ነገር በጣም እል ውስጥ የሚከት ነገር ነው እና ቡራዬ፣ እርግጠኛ ነኝ ከዚህ በኋላ ከአንተ ጋር ሱም የሚጨቃጨቅ አይመስለኝም ሳስበው ማለት ነው። ሳስበው ባለፈው ተናግሯል። ነገሮች እንዲፈቱ ሁሉም የራሱን ህይወት እንዲኖር ነበር ግን እንዳያችሁ ታባሪ ጢባር ጢባር ይለዋል። እሱ መናገር አይችልም እና ብቻ ማለት ነው። ቤተሰብ ይቅርታ አሳገሁባችሁ፣ ሮቦይኖች በጣም ይቅርታ። ወይኒ እና ለዋነኛው ማለት ነው ዳሪ ወደ ራስ ተመለስ ነው የምለው። እዋ ግን አንደኛ ሀይሚንና ብሩኬን ብቻ ሳይሆን እዚህ ጋ እየጎዳ እየበጠበጠ ያለው ሶሲ ለሶሲ አስብላት ማለት ነው ሶሲ መናገር ስለማትችል ነው ሁሉን ነገር ምቅ አድርጋ ነው የምትይዘው በሳቅ ነው የምትገልጸው ንዴቷንም ደስታዋንም እና እንደዛ ነው ለማንኛውም ውዶችዬ ማሮችዬ ለነበረን ቆይታ ከልብ አመሰግናለው በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሁንላችሁ ወዳችኋለሁ አከብራችኋለሁ